መው ኳስ ተጫውቶ እባታ ክቡር የፌድሪ ፕሬዝዳንት መጥተው ሜዳችን ላይ ተገኝቶ ተንስ ኳስ ተጫውቷል። እጅግ አድርገን እናመሰግናለን። እሺ ሁላችሁም ዝግጁ ናችሁ? ሁላችሁም ከመቀመጫችን ድግ ብለን የሀገራችንን ብሔራዊ መዝሙር እንጀምራለን። አመሰግናለሁ። ኛነት በተለይም በምስራቁ የሀገራችን ክፍል የምንቀሳቀስ ነው። የአስተዳደሩ ትምህርት ቢሮ ከለብ እናመሰግናለን። ያለፉት ብዙ ዓመታት ወጣቶችን እየጠቃ የተፈካቁ የቆዩ ነውና እናመሰግናለን። ለሀገራችን ብሔራዊ መዝሙር እንቀጥላለን። ፕሮግራማችን እንግዲህ ከብሔራዊ መዝሙራችን በመቀጠል

ጸሎታቸውን ያደርጉልናል። እነሱን ወደ መድረክ እጋብዛለሁ። ሃይማኖት አባቶቻችን በመካከላችን ተገኝቷል። ሽያብራዊ እያየው ነው። ፓስተር ምኪያስ እንደዚሁ ከተዋህዶ አባታችን በመካከላችን አሉ። እናመሰግናለን። እነሱ ዱዓቸውን ያደርጉልናል።

አቤቱን ጽኑ

እሺ ሁላችሁም በጌታ በኢየሱስ ክርስቶስ ሰላም ሰላም እላችኋለሁ። እንዴት አደራችሁ? እንግዲህ ቅድም መድረክ መሪው ሲናገር ነበር። ድሬዳዋ እንደ ድሬዳዋኛ፣ እንግዲህ እግዚአብሔርን ፈጣሪን ያላስቀደመ መድረክ አይኖር የተባለው፣ እንግዲህ ፍሬውን ቆጥረን ስኬቱን ቆጥረን በእግዚአብሔር እርዳታ ያገኘ ነው መከናወን ብዙ እንደሆነ ማስረጃዎቻችን ብዙ ስለሆኑ ነው። በእርግጥም ሌሎች አካባቢዎች እንደሚሳለ እናውቃለን። እንግዲህ ድሬዳዋ ደግሞ ነዋሪ ቅድሚያ ከሁሉ በፊት ፈታ አሜን ነው። እንደዛ የሚል አስተሳሰብ እዚህ ከተማ ስላለ መድረኮቻችን ሁልጊዜ በጸሎት እንከፍታለን። በተለይ ክቡር ከንቲባ ዛሬ የሉም፣ ያው ምክትል ከንቲባ አሉ። ምን ይላሉ? አንዳንድ ጊዜ እኛ ከተለያየ አቅጣጫ የተሰበሰቡ ሰዎች ነን እና ሰይጣን ስራው ብዙ ነው። አንዳንድ ጊዜ ያልተፈጠረ ያልተፈበረከ አጀንዳ ፈብርኮ ጉባኤያችንን የሚያውክ ሀሳባችንን የሚሰርቅ ብዙ ነገር ስላለ እናንተ ጸልያችሁ ስትረግሙ ሰይጣን ይባረራል፣ ጉባኤችን ሰላም ይሆናል ይላሉ። ክብር ለእግዚአብሔር ይሁን። አጭር ጸሎት እንማደርጋለሁ። በሰማይም በምድርም ተፈርተህና ተከብረህ የምትኖር ቅዱስ አምላካችን እግዚአብሔር ሆይ ይህንን መሰባሰባችንን እንድትባርክልን፣ አቤቱ ውይይትና ምክክራችን ሁሉ ፍሬያማ እንዲሆን መካከላችን አንተ ደግሞ ከፍ ብለን እንደደም እንጋብዛሃለን። እግዚአብሔር እኛ ፍጥሮአንን ሰዎች ነን ከድካማችን በቀር የምናውቀው አንዳች ነገር የለንም። አንተ ታላቅ አምላክ ጉባኤውን ተቆጣጠር። እግዚአብሔር ሆይ ስኬት፣ በረከት ለምድራችን ይሁንልን። በጨለማ ውስጥ ሆኖ የሚመክር የክፉ መናፈስ ኃይል በአንድም በሌላም አቅጣጫ ሰላምን ሊነሳ ምድሪቱን እግዚአብሔር በረከቷን ነገሯን ሁሉ ሊያውቅ ያለ ክፉ በስም ስልጣን የታሰረ ይሁን። ይህም ጉባኤ አደራ ለታመረው መንፈስ ሰጠን። አሜን በሆነው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይሁን። ሞያለትገባ ወደ ቦታቸው እንድትመልሱ ይጠይቃለው። እኒ የሃይማኖት አባቶች ቅድም እንዳሉ በየትኛውን ቦታ ላይ ክሬዳዋችን ውስጥ ያለነሱ መድረክ አይታሰሩም።

እንቀጥላለን ፕሮግራማችን እጅግ የተከበሩ ምንወዳቸው ምናከብራቸው የአስተዳደራችን ምክትል ከንቲባ ክቡር አቶ ሀርቢቡ የአስተዳደሩ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንደዚህ ምክር ከንቲባችን ተወካይ በማዕከላችን የተገኙት ይህን ትልቁን ተቋም ግዙፉን ተቋም የምመሩት ዛሬ በማዕከላችን ያሉት ተከበሩ አቶ አባተ የኢፌድሪ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ በማዕከላችን ተገኝቷል። እጅጋር ግን እናመሰግናቸዋለን። እንደዚሁም ደግሞ በማዕከላችን የተገኙት አቶ ጌቱ ወየሳ የሀረሪ ብሔራዊ ክልላዊ መንግስት የብልጽግና ፓርቲ ጽህፈት ቤት ኃላፊ እጅጋር ግን እናመሰግናለን። በማዕከላችን ከዚሁ ከጎረቤት ክልል ተገኝቷል። እዚህ ያላችሁት ከባለድርሻ አካላቶች ብዙ የተቋም አመራሮች አላችሁም፣ እንደዚሁም የዲስትሪክቱ ሰራተኞች። የዛሬው የዚህ የዲስትሪክቱን ባለድርሻ አካላቶች ውይይት የዚህ ዝግጅት ባለቤት የዲስትሪክቱ ጽፈት ቤት ኃላፊ አቶ ዳንኤል ንጉሴን ሁላችሁም እጅግ በጣም እናከብራቸዋለን። እጅግ በጣም እንወዳቸዋለን። እንኳን ደህና መጣችሁ ከምዕራብ አርጌ፣ ከምስራቅ አርጌ፣ ከሪ ብሔራዊ ክልላዊ መንግስት፣ ከሶማሌ ብሔራዊ ክልላዊ መንግስት፣ ከድሬዳዋ አስተዳደር እንኳን ደህና መጣችሁ እንላለን። በቀጥታ ለእንኳን ደህና መጣችሁ እኔ ከመድረኩ ነው ያልኩት። ለእንኳን ደህና መጣችሁ የምስራቁ የዲስትሪክት ኃላፊ አቶ

ፍ ከተማ በደህና መጣችሁ በማለት በመቻ በዲስትሪክቱ ስካትና ደስታ ይሰማኛል። የዚህ ዝግጅት አላማ የዜጎች ማህበራዊ ዋስትና ተደራሽነት ተጠቃሚነት ላይና ሀገራዊ ፋይዳው ላይ ያለንን ምልከታ ከፍ በማድረግ የማህበረሰባችንን ማህበራዊ ለማረጋገጥ በሚደረገው ሀገራዊ ማህበራዊ ፖሊሲ ፕሮግራም ላይ የበኩላችንን እንድንወጣ ለማድረግ ነው። በተለይ ምክትል ከንቲባ አቶ አቢ እና ያስተዳደሩ ከፍተኛ ኃላፊዎች ከእኛ ጋር በመካከላችን ለመገኘታቸው ልዩ ክብር ይሰማናል። በመጨረሻም የዚህ ዝግጅት ልዩ የክብር ብላችው ያስተዳደሩ ባለ ስራ አስፈጻሚ አቶት ም ወደግንዙ ስዳ ዝግጅቱ ሪማ ሊሆን በመድረኩ የተገኛቸው የመንግስት ስራ ኃላፊዎች ሁሉም ያለኝ አክብሮት ለመግለጽ ነው። እናች ከተወሰናችሁት ጋር በተለያዩ መድረኮች የተገናኘ ይመስለኛል። እንዳጋጣሚ ሆነው እንደናንተ እዚህ አካባቢ ሰው ቀላል ማለት ወጣ ሲምፕሊፋይ ሊሆን ነው። ብዙ ፕሮቶኮል አልችልበትም። መጀመሪያ ክቡር እንግዳሁን ከመጋዜ በፊት ከትናንትና ጀምሮ እንደተደረገልን ከፍተኛ አቀባበል የድሬዳዋ መስተዳደርን እዋካቸው አመስግኑል። ክብር ለሚሰጥ ሰው ሁሉ ዋጋው ክብር ነው፣ ወደፊት በክብር እንደሚከፈል አስባለሁ። ብዙ ሰዓት የሚሸፍንበት ጊዜ ስላለኝ በመጀመሪያ ክቡር ምክትል ከንቲባ ክቡራቶ ሀርቢ ቡር ወደዚህ መጥተው የዕለቱን ውሏችንን እንዲከፍቱልን በማክበር ጋብዛለሁ። በጭብጨባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ክቡር አቶ አባ ተገኙ፣ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ ዳንኤል፣ የቅርንጫፍ ጽህፈት ቤት ኃላፊ የተከበራችሁ የመስተዳደራችን ከተለያዩ ደረጃ የምትገኙ አመራሮቻችን፣ የተከበራችሁ የዚህ ተቋም አስራ አንዱ ዲስትሪክት ኃላፊዎች፣ የተከበራችሁ ባለድርሻ አካላት በጣም የምንወዳቸው እና የምናከብራቸው በማንኛውም መድረክ በጥሎት የሚከፍሉ ወይም የሚባሉ ክልል የሃይማኖት አባቶቻችን እንዲሁም እዚህ መድረክ ላይ የሚካሄደው ማንኛውም እንቅስቃሴ ለመላው ዓለም ለሀገራችን እና ለመስተዳደራችን ለማስተላለፍ እየተገኛችሁ የሚዲያ ባለሙያዎቻችን ሁሉ እንኳን በሰላም ተገናኘን ለማለት እፈልጋለሁ። በሁሉም የዓለማችን ሀገራት የሚተገበረው የማህበራዊ ዋስትና ፕሮግራም ዋነኛ ዓላማ በተለያዩ ምክንያቶች የስራ ውል በሚቋረጥበት ጊዜ የሚከሰተው የገቢ መቋረጥ በሙሉ ወይም በከፊል በመተካት በዜጎች ብሎም በማህበረሰብ ደረጃ ማኅበራዊ ቀውስ እንዳይከሰት ማድረግ ነው። የስርዓቱ ጅማሬ በ19ኛው ክፍለ ዘመን በጀርመናዊ ቻንስላር ቢስማርክ በመዋጮ ላይ የተመሰረተ የማኅበራዊ ዋስትና አሰራር ስርዓት ድማሪ በማድረግ ዛሬ ላይ የተለያዩ የዕድገት ደረጃዎችን አልፎ በዓለማችን በሁሉም አገራት ተግባራዊ ተደርጎ ይገኛል። ከጊዜ ወደ ጊዜ አስፈላጊነት እያደገ የመጣው የማኅበራዊ ዋስትና ፕሮግራም አሁን ላይ የሰብአዊ መብት መግለጫ፣ የፍትሃዊ ሀብት ክፍፍል ማረጋገጫ፣ የማኅበራዊ ኢኮኖሚያዊ ልማት ማምጫ ዋነኛ መሳሪያ ተደዱ የተወሰደ ይገኛል። ወደ ሀገራችን መለስ ብለን የስርዓቱን አጀማመር ስንመለከት በሀገራችን የማህበራዊ ዋስትና ፕሮግራም የተጀመረው በ1953 እንደ አውሮፓውያን አቆጣጠር ቢሆንም የፕሮግራሙ ተጠቃሚ ለመሆን ግን የመንግስት ቋሚ ሰራተኛ፣ የፖሊስ ሰራዊት ወይም የመከላከያ ሰራዊት የመከላከያ ሰራዊት አባል መሆን ግድ ነበር። ይሁን እንጂ ከሃምሳ ዓመታት በላይ የዘለቀው ይህ አሰራር ሀምሌ አንድ ሁለት ሺ ሶስት ዓመተ ምህረት አዋጅ ቁጥር ሰባት መቶ አስራ አምስት ሁለት ሺ ሶስት ጠርቆ በስራ ላይ በመዋሉ ምክንያት የሀገራችን የማህበራዊ ዋስትና ተደራሽነት ታሪክ ከመሰረቱ ቀይሮታል። በዚህም በግል ድርጅትም ሆነ በመንግስት ተቋማት ውስጥ ተቀጥሮ በማገልገል ላይ ያለ ልዩነት ለአገር ያገለገሉ ዜጎች በእኩል ደረጃ የጡረታ መብታቸው እንዲረጋገጥ በማድረግ ሕገ መንግስታዊ መብታቸው እንዲከበር ለማድረግ ተችሏል። የዜጎችን ተጠቃሚነት ለማስፋትም አዋጅ ቁጥር 908 2007ን በማውጣት የኮንትራት ሰራተኞች እንዲካተቱ እና መብታቸው እንዲከበር በማድረግ መንግስት የዜጎችን ተጠቃሚነት የማህበራዊ ዋስትና ተደራሽነት እንዲሰፋ አድርጓል። በተጨማሪ ከለውጡ ማግስት መንግስት ለዘርፉ በሰጠው ከፍተኛ ትኩረት ማህበራዊ ዋስትና በማስፋፋት ደረጃ በደረጃ የዜጎች ተደራሽ ሆኖ የሀገሪቱ ማህበራዊ ፖሊሲ እንዲሳካ የግል ድርጅቶች ሰራተኞች የጡረታ እቅድ ሽፋን ተጠናክሮ ዘላቂና አስተማማኝ እንዲሆን ለማስቻል አሰራሩን የማዘመንና ተደራሽነትን የማስፋት ስራ ተሰርቷል። በዚህም መንግስት የዘረጋው ዜጋ ተኮር ፖሊሲ ለማህበራዊ ፍትህ፣ ለኢንዱስትሪ ሰላም ለድህነት ቅነሳ፣ ለኢንቨስትመንት መስፋፋት፣ ለአገር ልማትና ለማክሮ ኢኮኖሚው ያለው ጉልህ አስተዋጽኦ ግንዛቤ በማስገባት በቀደሙት አዋጆች ያልተካተቱ ጉዳዮችን በማካተት ወጥነት ያለው የማህበራዊ ዋስትና ስርዓትን በመዘጋጅ የዜጎችን ተጠቃሚነትን ለማረጋገጥ የሚያስችል አዋጅ ቁጥር 1268 ህዝባር 2014 ጸድቆ በስራ ላይ እንዲውል አድርጓል። የዜጎችን ጥቅም ያከበረ አዋጅ ተፈጣሚነት ወሰንም፣ በንግድ በኢንዱስትሪ፣ በእርሻ፣ በኮንስትራክሽን፣ በበጎ አድራጎትና፣ በትምህርት፣ በጤና፣ በማህበራት፣ በትራንስፖርት ዘርፍና በሌሎች የስራ ዘርፎች በአዋጅ መሰረት አንድና አንድ በላይ በጊዜያዊ በሆነ በቋሚነት ሰራትን ያጠቀሙ የሚያስሩ የሚያሰሩ ድርጅቶች ላይ ተፈጻሚ እንዲሆንና አስገዳጅነት እንዲኖሩ በማድረግ መንግስት ለዜጎች ህገ መንግስታዊ መብት መከበርና በሀገሪቱ የማህበራዊ ዋስትና ለሁሉም ዜጎች ተደራሽ እንዲሆን ያለው ቁርጠኝነት በተግባር አበዳጥቷል። በዚህም መንግስት በሚኒስትሮችና በህዝብ ተወካዮች ምክር ቤት ያጸደቀው ደንብ ቁጥር 523 2015 ና አዋጅ ቁጥር 1268 2014 ዜጎች ተጠቃሚነትን ለማረጋገጥ እንዲያስፈጽሙ ካቋቋማቸው ተቋማት ዋነኛውን ስልጣንና ኃላፊነት ለፍሪ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የሰጠ ቢሆኑም፣ የጡረታ መዋጮ ገቢን የመሰብሰብ ኃላፊነቱን ግን በፌደራል ደረጃ ለገቢዎች ሚኒስቴር በክልሎች ደረጃ ደግሞ ለገቢዎች ቢሮና በኤርትራ ለሚገኙ የገቢ ጽሕፈት ቤት የሰጠ በሆኑ እንደ መንግስት አስተዳደሩ ከመንግስት መካከል ካሉ አቻ ተቋማት ጋር ለመጨናገድ በተናበበ የአሰራር ስርዓት የዜጎች የማህበራዊ ዋስትና ሽፋን እንዲረጋገጥ በህግ

በመተክበር የመንግስት ገቢ በአገር አቅም ማሳደግ በመሆኑ በህጉ አግባብ ማንኛውም አንድና ከአንድ በላይ ሰራተኛ ቀጥሮ የሚያሰረግ ድርጅት በአዋጁ መሰረት የሚፈለግበትን የጡረታ አግባጮ ሙሉ በሙሉ ለጡረታ ሰንዱ ገቢ ከማድረጉ የጡረታ መዋጮ ገቢ እንዲሰበሰብ ስልጣን በተሰጣቸው አካላት ማረጋገጫ ክሊራት ካልተሰጠው በስተቀር የስራ ፍቃድ እንደማይታደስለት። ነገር ግን ይህን ተግባራዊ ለማድረግ አለማድረግ መንግስት የዜጎችን ጥቅም ያስከብርልኛል ያለውን ዜጋ ተኮር ፖሊሲውን በአግባቡ ለዜጎች እንዳይዳረስ ስለሚያደርግ እና በተቀመጠልን የህግ ማዕቀፍ አግባብ ዘርፍን ያለመለገፍ ህጋዊ ተጠያቂነት ያለው በመሆኑን መሆኑን በአዋጅ የተደነገገ በመሆኑ ለህጉ ተፈጻሚነት ታስተዳድጉን ልንቆም ለመድረጉ ተሳታፊ ጠብዬ አቀርባለሁ። በመሆኑ በመሆኑ በመድረኩ ተሳታፊ የሆናችሁ ኃላፊዎች የመንግስትንና የፖሊሲን ዓላማ በመረዳት ለጉዳዩ ትኩረት በመስጠት የዜጎች ሰብአዊ መብት መግለጫ የሆኑን የማህበራዊ ዋስትና ስርዓት በሀገራችን የሚረጋገጥ የበኩላችንን የሚጠበቅብንን አስተዋጽኦ በማመልከት ከክልል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ጋራ በትብብርና በቅንጅት ለአንድ ዓላማ ለዜጎች ጥቅም መረጋገጥ በመስራት የተጣለብንን ታሪካዊ ሀገራዊ ኃላፊነት እንድንወጣ በድጋሚ አደራ ጭምር ለማሳሰብ እፈልጋለሁ። በመጨረሻም ይህ የግንዛቤ ማስጨበጫ መድረክ ላይ ማህበራዊ ዋስትና ማወቅ ያለብን በመደበኛው ዘርፍ ተቀጥሎ ሀገራቸውንና ሕዝባቸውን በእውቀትና ጉልበታቸውን ያገለግሉ ካሉ ሰራት ተጠቃሚነት ባለፈ ቤተሰቡን የመታደግ ብሎ ለሀገር እድገት ያለው ዘርፈ ብዙ ማህበራዊ ኢኮኖሚያዊ ፋይዳ ልንገነዘብ ስለሚያስችለን ለቀጣይ ስራ ትልቅ አቅምና ስንቅ እንደሚሆናችሁ ከልብ በማመን መድረኩ በይፋ የተከፈተ መሆኑን እገልጻለሁ። የህብሪታ ድሬ ቆይታችሁን የአማረ እንዲሆንላቸው በድጋሚ መልካም ምኞቴን እገልጻለሁ። አመሰግናለሁ።